ነዋ እየተቃወመ አትግባያ ወይም ደግሞ ሳይ፣ እዛ ሰዓት ደበደበኝ። እሷ ለማስቀም ሞከረች። እኔ ምንም ያለኩት ነገር የለም አልመታወትም። ዝም አልኩኝ። በጠረባ መታኝ። ህጋዊ ነዋሪው እየተቃወመ አትግባያ ወይም ደግሞ ሳይፈቅድለት የገባ ሰው እስከ ሶስት ዓመት በሚደርስ እስራት እንደሚከታ ተደንቆ ይገኛል ብሎ ታው። እንደዚህ አይነት ነገር ይቅርብ ታው ስለው እሱ እኔ ወንድ ነኝ እንደ ወንድ መማታት አላቃተኝም። ሁሉም ነገር በህግ መሄድ ስላለበት፣ በህጋዊ መንገድ መጠየቅ እንደምንችለው ተጠይቃለሁ ብዬ ነው የመጣሁት። ነገ ከሰኞ ጀምሮ ፋይል ማስከፍታለን። አንተ ኩሩሩ እንዴት ነው የሚያደረግህ? እንዴት ልትሆን ነው ሀሳብህ? እንደው ብሩኬን አሳስረህ አንተ አዲስ አበባ ምድር ላይ ሰላም የምትኖር ይመስልሃል? እንወያይበት እስኪ፣ እንርገጥህ፣ ዛሬ ላስላስ እናደርግህ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻኔል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝ የተሰማችሁን ሀሳብ አስተያየት፣ ወይም ደግሞ እናንተ ብትሆኑ ምን እንደምታደርጉ በሀሳብ ብታስቀምጡልኝ በኮሜንት በጣም ደስ ይለኛል። እንግዲህ ይህ ነገር ከጀመረ ከሳምንት በላይ ሆኖታል። ከዛሬ ነገ ያበቃል እያልን በምናስብበት ሰዓት በጣም ብዙ ከባድ የሚባሉ ነገሮች እየተፈጠሩ ይገኛሉ። በዚህ አጋጣሚ በብሩኬ እና በሀይሚ መካከል ገብታችሁ በጣም ብዙ ነገር እያላችሁ የምትገኙ ዩቱበሮች መሆናችሁ ተመልካቾች ብትቆጠቡ ደስ ይለኛል። ምክንያቱም እነሱ ብዙ ነገሮችን እያለፉ እዚህ ጋር እየደረሱ ልጆች እንደሆኑ እኔም እናንተም ጠንቅቀን እናውቃለን። በጣም ከማደንቃቸው በጣም ከማከብራቸው ዩቱበሮች መካከል ብሩኬ እና ሀይሚ ናቸው። ታዳጊዎች መልካም ስራን እየሰሩ እየታገሉ ለራሳቸው ማለት ሰውን ጎርተው ሳይሆን ለራሳቸው እየታገሉ በአጭር ጊዜ ውስጥ የሀብት ማማ ላይ እየደረሱ ያሉ ልጆች ናቸው። ያ ማለት ደግሞ እንግዲህ ለሀበሻ በጣም ያስቀናል፣ በጣም ያቃጥላል፣ በጣም ያናድዳል። ይሄን ታውቃላችሁ። እና በተለይ ደጋፊዎቻቸው የሆናችሁ የሁለቱንም ሀሳብ ሚዛናዊ አድርጋችሁ ልጆቹ የሚስማሙበትን ነገር መፍጠር ነው እንጂ ያለባችሁ፣ በግል ተከፋፍላችሁ ሀይሚን ለብቻዋ ብሩኬን ለብቻዋ እያደረገ ያደረጋችሁ ለሁለቱም መልካም ምኞት የማትመኙ ከሆነ እውነቴን ነው የምላችሁ፣ የልጆቹ እድገት እንደማያስደስታችሁ ነው የምረዳው። በማንኛውም ግሩፕ ላይ ጸብ፣ ጭቅጭቅ ሊፈጠር ይችላል። እኛም ዩቲዩበሮች በራሳችን መንገድ አንዱን ደግፈን አንዱን ልንነቅፍ እንችላለን። ያ ማለት ግን እኛ ዩቲዩበሮች ስናጨበጭብ እነሱን አንጎዳቸውም፣ እንጠቅማቸዋለን። አንደኛ አይዲያ ይወስዳሉ። ሁለተኛ ለሚሰሩት ነገር ጥንቃቄ እንዲያደርጉ መስመራቸው እንዳይስቱ ይረዳቸዋል። ሶስተኛ በጣም ተመልካች ያመጣል። ከኛ ይልቅ እነሱ ናቸው ተመልካች የሚመጣላቸው ማለት ነው። ስለዚህ እኛ ምንም በመስራታችን ልትከፉ አይገባም። ለአንዱ ወገን አንዱን ስናሞግስ የእኛ ችግር የለውም። እነሱ የሚጎዱት እናንተ ኦዲየንሶቻችሁ ስትከፋፈሉ ነው። ዩቲበር እና ኦዲየንስን ደግሞ ለይታችሁ እወቁ። ዩቲበር ማለት ሁሉንም በፈለገው አንግል የሚናገር በፈለገው መንገድ የሚሰራ እሱ ባመነበት መንገድ ሀሳቡን የሚገልጽ ነው። ኦዲየንስ ማለት ደግሞ ችግርም ኖረባቸው አልኖረባቸውም ችግራቸውን እንደ ችግር አይቶ ለሌላ ጠላት አሳልፎ የማይሰጥ ማለት ነው። እናንተ አሁን መለየት ያቃታችሁ ይሄን ሁለቱን ነው። እኛንም እንደ ኦዲየንስ አይታችሁ ዩቱበሮችን አንዱ አንድ ሲሰራ አንዱን አንዱ ጋር እየሄዳችሁ አንዱን እየተሰደባችሁ በቃ ለልጆቹ እድገት የማትሆኑት እናንተ አንዳንድ ኦዲየንሶች ናችሁ። ስለዚህ የሀይሚና ቡርኬን ብቻ አይደለም እያልኳችሁ ያለሁት ብዙ ዩቱበሮች ላይ ከሰሞኑ፣ አሁን እኔ ላይ እየተነሳችሁ ብዙ የምትናገሩ ብዙ የምትሉት አሁን እኔ ምንም ላትጎሪን ትችላላችሁ ግን በእኔ ልክ አሁን እኔን በረገጣችሁ ልክ ሌሎቹ በእነሱ ሊሰሩ ያሰቡትን እያስቆማችሁ ነው ማለት ነው። ገባችሁ ወይ? ብሰራ እኮ የሳምሪ ጣፈንታ ይደርሰኛል፣ ኧረ እኔ ይቅርብኝ ይላሉ። ከዛ ትናንሽ ዩትዩበር ካልሰራ ደግሞ ትላልቆቹ አያድጉም ማለት ነው። ሀይሚና ቡሪኬ ለምን ይመስላችኋል በአጭር ጊዜ ሰማይ ላይ የደረሱት? ደስተኛ ነኝ እዚህ በመድረሳቸው፣ ግን ደግሞ ሁላችንም ዩቱበሮች ስንሰራባቸው ኦዲንሶቻቸው ፋስት ናቸው። በቃ አስረግጬ የምነግራችሁ ነገር ኦዲንሶቻቸው ጀግና ናቸው። ኢቭን ዩቲዩበር የሆነ ነገር ቢያጠፋ እንኳን ያን ያክል አውጥተው እንደዚህ የሚጎዳ የሚያደቅ ነገር አያደርጉም። የሌሎቹ ኦዲንስ የሆናችሁ እንደሆነ ግን እሮጣችሁ ቻናል ላይ ሪፖርት ለማድረግ እሮጣችሁ መጥፎ አጸያፊ ኮሜንት ለመጻፍ ነው የምትሮጡት። ከነሱ ተማሩ ከነሱ ተማሩ። እነሱን የሚያድኑበትን መንገድ ነው የሚፈጥሩት። የብሩኬና የሃይሚ አድናቂዎች እስካሁን እስካየኋቸው ድረስ እነሱን የሚያተርፉበት፣ እነሱን የሚያድኑበትን መንገድ ነው የሚፈልጉት። እርስ በርሳቸው ብዙ ሊባባሉ ይችላሉ፣ ግን ለሌላ አሳልፈው አይሰጡም። ከዚህ ተማሩ። እናንተ የምትወዷቸው የምታደንቋቸው የተሻለ ቦታ እንዲደርሱ ከፈለጋችሁ በዩቲዩበር ተወቀሰ ብላችሁ እኝኝ አትበሉ። ያን ዩቲዩበር ወስዳ ያን ዩቲዩበር መታችሁ አትስደቡ። ስደቡ፣ ችግር የለውም ግን ደግሞ አጸያፊ እና ከእናንተ ከሰው ልጅ አፍ ሊወጣ የማይችል ነገር በቃ ያን ሰው ሊሰበርም ላይሰበርም ይችላል። እንደኔ አይነት ከሆነ መቼም አይሰበርም። ምክንያቱም የቀለለ ሰው ነው መቶ እዚህ ቀላል ነገር የሚጽፈው ይሄን ታውቃላችሁ። ራሱን የሚጠብቅ ሰው ሰውን አይናገርም። እና እኔ ከነ ሀይሚ አድናቂዎች በጣም የምወድላቸው ነገር ትብብራቸው። በቃ ልጆቹን አሁን ሀይሚ እንደምታዩት ነው። ዘጠና ዘጠኝ ናት። እርግጠኛ ነኝ ዛሬ ሁለት መቶ ኬ ትገባለች። ማታ እንቀቡጠዋለን ፈጣሪ ከፈቀደ ማለት ነው። ያ ነው ከእናንተ የሚጠበቀው። በጣም ብዙ እኮ አለ ይፋጃሉ እኮ እርስ በርሳቸው፣ ብሩኬንም ሀይሚንም በጌግላቸው ከፋፍለው እንትን ይላሉ። ይዘቀዝቃሉ ሆነ ይሆን አንዳንድ አሉ፣ ግን እነሱን ውጠው ይዘዋል። ጥሩዎቹ ብዙዎቹ ውጠው ይዘዋል። ስለዚህ እንደዚህ አይነት ኦዲንስ መሆን አለባችሁ። የምትወዷቸው የምታደንቋቸው እንዲያድጉ ትፈልጋላችሁ፣ ደግሞ ሲሰራባቸው የሆነ ነገር ሲደረግ እኝኝኝኝኝኝ ትላላችሁ፣ ትመጡና። ስለዚህ እኛ ደግሞ ያስጠላን አልገባችሁ? እኛ እንደእናንተ የወረዳ አይምሮ የሌለን ሰዎች ዩቲብ ላይ ያንን ነገር አምተን ስንሰራ ከእናንተ አፀያፊ ቃል ይወጣ እናንተ ላወጣችሁት፣ እኛ ስለሚዘገንነ አንቅረን እንደ ማስቲካ እንተፋቸዋለን። ሞልቷል፣ እግዚአብሔር ይመስገን። ዩቲዩብ ላይ አሁን ልስራበት ብልኔ፣ ሁሉም ዩቲዩበር ነፍ ነው ያለው። ግን መርጣችሁ ስሰሩ የሆነ አነጋጋሪ የሚባል ነገር ስሰሩ ለዛኛው ዩቲዩበር እንደሚጠቅሙ አታውቁም። ኦዲየንሶች ማለት ነው። ትልቁ ችግራችሁ እና ለእኔ ችግር የለም። ግን ብዙም አይረዳ ሰው ስላለ እኔ ሁን እከሌ ከሌ ብዬ ባልጠቅስላችሁ ብዙ ልጆች የሚሰሩትን እያቆሙ ይገኛሉ። ልጆቹ ወደታች አካውንታቸው ማያድግም። እናንተም ዝም ብላችሁ ዙሪያውን እየተሽከርከራችሁ ነው የምታደንቁት። ይሄ ደግሞ አድናቂ አያሰኝም። አድናቆትን ከነ ሃይሚና ከቡሩኬ ተማሩ። ይኸው ሃይሚቲ በአጭር ጊዜ ውስጥ ሁለት መቶ ኬ ልትገባ ነው። ይመችሽ አቦ የኔ ውድ ትንሿ ቀመማ፣ እድግ በይልኝ። ቡሩኬም እንደዛው። ለማንኛውም አሁን ይሄ ቱልቱላ ማለት ነው እኔ ብዙ ስለ እነሱ ላወራ መጥቼ ብዙ ሌላ ሀሳብ አወራሁ ምክንያቱም ያው እነሱ የሚገልጽ ነገር ነው ብዬ ስላሰብኩኝ ነው ኦዲንሶቻቸውንም ጭምር ይሄ ቱልቱላ እንግዲህ ብሩኬን ከሶ ከአንድ አመት እስከ ሶስት አመት የሚያሳስር ስራ እስከሆነ ድረስ ህግ ይጠየቃል ብሏል ይሄ እንትን ማለት ነው ጠበቃ ይሄ ቱልቱላ አንተ ወንድ ከሆን የወንድ አልጫ ከምትሆን እሱ በጸብ ነው የገጠመሀል አንተን በጸብ ልትገጥመው እየገባ ነበረ ይሄ ክስ ቦታ መሄዱ ደግሞ የበለጠ ለአንተ ጉዳት ነው እንጂ ጥሩ ነገር አያመጣም። ብሩኬ ዝም ቢልህ የሱ አድናቂዎች አይፋትሁም። እመናኝ እሱ እስር ቤት ቢገባ አይፋቱህም። ስለዚህ በመልካም መንገድ ለመፍታት ብትሞክሩ የተሻለ ነው። ክስህን ትተህ ክስህን አቁመህ አንደኛ የጠበቃ ጊዜህን ብዙ ነገርን ነው እየተንጓተትክ መቶ፣ ሁለተኛ የልጁን አላማ ነው የምታሰናክለው አጥፍቷል ወይ? አዎ አጥፍቶ ሊሆን ይችላል። ሰው እስከሆነ ድረስ፣ ደግሞ አንተም ስላጠፋ ነው እሱ ያጠፋው። አጥፊ በሌለበት ጠፊ አይኖርም፣ ጠፊ በሌለበት አጥፊ አይኖርም። ስለዚህ አንተም ምቡር ማለትም ብትተው፣ አንዳችሁ ከአንዳችሁ ብትረጋጉ ኖሮ ይሄ ነገር አይፈጠርም ነበረ ማለት ነው። ከዛ ደግሞ ሀይሚ ላይ ደግሞ የምትፈርዱ የእሷ ጥፋት ነው፣ እሷ ናት እዚህ ያደረሰችው ለምትሉ ደግሞ የሀይሚን ባህሪ ታውቃላችሁ። ፕራንክ ላይ ቶሎ አትበርድም በቃ የሆነ የሆነ ነገር ያናድዳታል። ያ ነገር ነው እንትን ያለው እንጂ እሷ ፈልጋ ወደ አይደለም ይሄ ነገር እንዲባባስ ያደረገችው። ስለዚህ ተዋት፣ ተፋቷት፣ በቃ ይስሩበት። ምንድን ነው ግን እኔ ያናድደኝ ይሄኛው ስቴፕ ነው። የዚህኛው ስቴፕ፣ የጠበቃው ስቴፕ አናድዱኛል። ለማንኛውም የጠበቃ ማውጣት ወጪ፣ ጊዜ፣ እንትን ማባከን ከፈለክ ክሰስ። ከዛ በኋላ ምን እንደሚፈጠር ታየዋለክ። ምስክሮቹ ምኮ የራስህ ሰዎች እዛው ናቸው። ሀይሚ ሌላ ደግሞ ማን ነው? እነዚህ የነበሩት ናቸው። እርግጠኛ ነኝ አይመሰክሩም። ማስማማት እንጂ የሚፈልጉት በማንኛውም በስምምነት የሚፈታ ነገር ነው ይሄ። እንደ ወንድ ለመፍታት ሞክር። ይህንን የተወጠረ ፍንጫህን አን ቢደግምልኝ ጥሩ ነበረ። ለማንኛውም ቤተሰብ ላይክ፣ ሼር፣ ሰብስክራይብ አርጉ። በአዲስ ነገር እመልሳለሁ። ወዳቸዋለሁ። መልካም ጊዜ ጫውቻው።